አምሳ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና ውድድር በዛሬው ዕለት ፍጻሜውን ሲያገኝ ኢትዮጵያ ንግድ ባንክ አጠቃላይ ውድድሩ አሸናፊ በመሆን አጠናቋል። ላለፉት ስድስት ቀናት በተለያዩ ስፖርት አይነቶች በኢትዮጵያ ስፖርት አካዳሚ የተከናወነው ውድድሩ አዳዲስ ውጤቶች የተመዘገቡበትና ና ከተያዘለትም ዓላማ አንጻር እየተሳካ እንደነበር ተገልጿል። በተጨማሪም በውድድሩ ክልሎች፣ ከተማ አስተዳደሮችና ክለቦች ያሉበትን ደረጃ እንዲያዩ እድል የፈጠረ ስለመሆኑም ነው የተመላከተው። ውድድሩ ከተያዘለት ዓላማ አንጻር ዓላማውን አሳክቷል ብለን እንወስዳለን። ተወዳዳሪ አትሌቶቻችን ብዛት ከባለፈው ኦልሞስት በአንድ መቶ ያህል አካባቢ ያላነሰ ጭማሪ አትሌት ያለበት ከፍተኛ ፉክክር የታየበት አዳዲስ አትሌቶች ያየንበት አትሌቶች ዓመቱ ሙሉ በስልጠና ያገኙበትን ልምድ በውድድር እንዲለኩ እድል ፈጥሮላቸዋል እና ከዚህ አንጻር ስናየው ስኬታማ ነበር። እንዲሁም ደግሞ በተጨማሪም አትሌቶችንም በሽልማት ማበረታታትም አንደኛው ዓላማ ነው። ከዚህም አንጻር በፋይናንስም በማቴሪያልም ከተለያዩ አጋር አካላትና ከፌዴሬሽኑ ጋር መሆን እነዚህን አትሌቶቻችንም በሽልማት ያበረታታንበት ሂደት አለ። አጭር ርቀቱ ላይ ጥሩ ጥሩ ሰዓቶችም አይቻሉ ዝላካቢ አካባቢ ቴክኒካል ኢቨንቶች ላይ እና አጭር ርቀት ላይ ብዙ የተለዩ ሰዓቶች፣ የተለዩ ጥሩ ታለንት ልጆች አይቻሉ። እንደ መካከለኛ ርቀት አዲስ አትሌቶች አይተናል። አጭር ርቀት ላይ በጣም እንደ ክለባችንም እንደ ሌሎች ክለቦችም በጣም ነገ ከነጎዳ ሀገር አጎር አቀፍም ዓለም አቀፍ ሊወዳደሩ የሚችሉ አትሌቶች ያየንበት ውድድር ነው። በሻምፒዮናው ለመጀመሪያ ጊዜ የዓለም አትሌቲክስ ባለሙያዎችን ለሻምፒዮና ውድድር በመላክ ከውድድሩ በፊት የተለያዩ ምርመራዎችን አትሌቶች የሚያደርጉበትን የምርመራ ሁኔታዎችን ማመቻቸቱና በቀጣይም ይህ ተግባር ተጠናክሮ እንደሚቀጥል ነው የተገለጸው። ለመጀመሪያ ጊዜ በዓለም አትሌቲክስ የአትሌቲክስ ኢንተግሪቲ ዩኒት የምርመራ በበላይነት ሆነው ክትትል የሚያደርጉልን የሚያስተባብሩልን ባለሙያዎች ኤያዩ እንግዲህ በኩሯቸው የመጡበት አጋጣሚ ነበረ ና ይሄ ደግሞ ትንሽ እስካሁን ከነበረው ኢትዮጵያ ሻምፒዮና ለየት ያደርገዋል። የበለጠ ወደ ዓለም አቀፍ ስታንዳርዶች እንዲመጡ ለማድረግ መንገድ የከፈተ ነው ብለን እናስባለን። ለሻምፒዮና አስቀድሞ የህዝብ ግንኙነት ስራው በሰፊው የተሰራ በመሆኑ በሚፈለገው ልክ የተከናወነና ና በአጠቃላይ በሻምፒዮኗ መርቂ ውጤት መመዝገቡ የተገለጸ ሲሆን ከወራት በፊት የተመረጠው የፌዴሬሽኑ አዲሱ ስራ አስፈጻሚ ሻምፒዮናው ተጀምሮ እስኪያልቅ የነበራቸው ሚናም ከፍተኛ እንደነበር ተመላክቷል። ከባለፉት አመታት የተሻለ በኮሚኒኬሽን ቦታ ላይ ስራዎችን ሰርተናል። ሚዲያዎችን በማቅረብ ከእነሱ ጋር በመወያየት የቀጥታ ስርጭት በማዘጋጀት ተደራሽ ለማድረግ የተሰራው ስራ እጅግ አመርቂ ነው። ከምዝገባ ጀምሮ ለእያንዳንዱ ክልል ከተማ አስተዳደር፣ ክለቦችና ተቋማት አስፈላጊውን መረጃ በመስጠት ፎርማቶችን በመላክ ሕገ ደንቡን በመላክ እንዲሁም የእነሱን ምዝገባቸውን በአግባቡና በስርዓቱ እንዲልኩ በማድረግ ጭምር ትልቅ ስራ የተሰራበት ነው። ውድድሮችን በተሻለ ደረጃ እንዲካሄዱና ደምቀው እንዲካሄዱ የጽህፈት ቤቱን አግዞ ከመስራት አንጻር በጣም በቅርብ ደግፈውን እየሰሩ ያሉ ናቸው። በኮሚትመንትም ሙሉውን እንደ ተቀጣሪ ሰራተኞች ሁሉን እያገለገሉ ያሉት እና እነዚህ ስራ አስፈጻሚዎች ማመስገን እፈልጋለሁ። በሻምፒዮናው በአጫጭር ርቀት የውድድር አይነቶች ላይ የታየው ተስፋ ሰጪ ውጤት ተጠናክሮ ቢሰራበት በቀጣይ በዓለም አቀፍ መድረክ ሀገርን የሚወክሉ አትሌቶች ማፍራት እንደሚቻልም ነው እየተመላከተው። በተለይ ስፔሻል አጭር ርቀቱ ላይ ቢደጎሙ እንደ ብሔራዊ ቡድን ተይዘው ወይም ባሉበት ነው እየተደጎሙ እንዲሰሩ ቢደረግ ማለት ቀጣይ አገር ወክለው እንዲሄዱ ከማግኘት አንጻር፣ ተተኪ ከማፍራት አንጻር፣ በኢቨንቶቹም ብዙ ጠንካራ አትሌት እስካሁን ስላላየንባቸው አጭር ርቀቶች ላይ አሁን ያለው እየመጡ ያሉ ልጆች በጣም ጥሩ ናቸው።